አስቀድሜ ሁላችሁንም በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት አላችሁ? እኔ በጣም ሰላም ነኝ። እንግዲህ እንደተለመደው ይህንን ቪዲዮ ብዙዎች ጋር እንዲደርስ ያው ማድረግ ያለባችሁን አድርጉ። ምክንያቱም ተቃራኒ ነገር ስለሚያደርጉ ብዙዎች ዲስላይክ ስለሚያደርጉት እናንተ ላይክ እያረጋችሁ ሼር እያረጋችሁ ብዙዎች ጋር ድርሱልኝ፣ ብዙዎች ይማሩበት እላለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጥታ ወደ ዛሬው መርሃ ግብር እንለፍ። መጽሐፍ ቅዱሶቹ መላእክቶች ስግደት አይቀበሉም፣ እንደውም ያስጠነቅቀውሃል። ስግደት የሚቀበል መልአክ ካገኘ የወደቀው መልአክ ነው አውሬው ነው። ይገርማል። እነዚህ የመጽሐፍ ቅዱሱ መላእክቶች ስግረት አይቀበል እንዳታረገው አለ። ልሰግድለት በፍቅሩ ፊት ወደቀዋል እንዳታረገው ተጠንቀቅ። እኔ ካንተና አብረው ካሉ ወንድሞች ጋር አብሬ አገልጋይ ነኝ ባሪያ ነኝ እንዳታረገዋል ከሰገድክ አለው። እዚሁ መጽሐፍ ቁጥር 10 ላይ አንብቡት። ለእግዚአብሔር ሰገዳል አጠገባ ያለውን ሰው ከሰገድክ በለው። ለምስል አትስገድ አንተባል። ለምስል አትስገድ ለቲንካ አትስገድ ለተቀረጸ ነገር አትስገድ። ከሰገድክ ለእግዚአብሔር ስገድ በለው አሚ ባልባ ደባት

እጅግ በጣም የሚገርም መልእክት ያዘለ ጉዳይ ነው እና ሁልጊዜ የምደነቅበት ነገር ቢኖር አምልኮ ተጠቅሎ ክብር ስግደት፣ ያው ክብር ስግደትን ያጠቃልላል አምልኮ ማለት። እልቃ እንዳንድ ኦርቶዶክስ የሚያነሱት አሉ፣ ዝቅ ስንል ወይም ደግሞ የሆነ ለሰላምታ እንዲጎንበስ ስንል ፈልገው የሚጠቅሱት አለ የሐዋርያት ስራ ምዕራፍ አስር ይጠቅሱና፣ እንግዲህ ቀርኔሌዎስ የሚባለው ሰውዬ ጴጥሮስ እንደዚህ ከወገቡ በታች ቤንት አድርጎ ሰገደለት አይነት ነገር ይላሉ። እሱ ግን እንዳታረገው ብሎታል። በተመሳሳይ ሁኔታ መልአኩም በዮሐንስ ራእይ ምዕራፍ 19 ላ ላይ ሊሰግድለትን በእግር ፊት ተደፋው፣ እሱም እንዳታደርገው ተጠንቀቃለኝ ይላል። እና ስለዚህ ቀጥሎ ደግሞ ምን ይላል? ለእግዚአብሔር ስገድ ይለዋል። ኦኬ ስግደት ለማን እንደማይገባ መናገሩ ነው። ለመላእክት እንደማይገባ መናገሩ ነው። ቀላል ነው። የተወሳሰበ ነገር አታድርጉት። ክብርና ስግደትን ምንም የምለዩት ነገር የለም። ኦኬ ክብር ስትሰጡ፣ በነገራችን ላይ የኢትዮጵያ ባህል እኔ አይመቸኝም በእነዚህ አይነት ጉዳይ። ክብር መስጠት ማለት እንዴት አሉ እንዴት ኖት ሰላም ኖት ምናም ማለት አይደለም። እርሶ ምናም ማለት አይደለም። ክብር ማለት ክብር ማለት በልብ ነው። መውደድ በልብ ነው ቃል አይደለም። ፍቅር ማለት ሄዳችሁ አንደኛ ቆሮንቶስ ምዕራፍ 13ን ማየት ትችላላችሁ። ምራፍ ምዕራፍ 12 ጀምሮ ማየት ትችላላችሁ። ፍቅር አይታበይም፣ ፍቅር አይቀናም፣ ፍቅር አያስመስልም። ኦኬ ማስመሰል ነው ይሄ። ክብር እሰጣለሁ ብሎ አንዳንድ ሰው እንደው ይሰግዳል፣ ቀና ይላል፣ ደፋ ይላል፣ ጌታ ይላል። ጌታ የሚባል ሰው የለም። ጌታ የሚባለው ራሱ ባህል፣ ይሄ አጋንንታዊ ባህል። ጌታ እንዴት ነህ ምን ልታዘዝ ምናምን። የምትታዘዘው ለጌታ ነው። ታዘዝ የተባልከው ለክርስቶስ ኢየሱስ ነው። የሚወደኝ ቢኖር ትእዛዜን ያደርጋል ይላል። ይሄ ነው ዋናው ነገር። መሰገድ ያለበት መመለክ ያለበት ክብር የሚገባው ተጠቀልሎ ለሁሉ ሳይሆን ለጌታ ለኢየሱስ፣ ለአብ፣ ለመንፈስ ቅዱስ ነው። ከዛ ውጭ የለም፣ አይገባም። ወደ ሚካኤል ሂዱ፣ ወደ ገብርኤል ሂዱ፣ ወደ ድንግል ማርያም ሂዱ፣ በዛ በኩል አድርጋችሁ ኑ አላለም። ኑ፣ ቀጥታ ኑ፣ ኑ ነው ያለው። በቀጥታ ወደ እሱ እንድንመጣ ጌታ ይርዳል። እውነቴ ነው የምላችሁ፣ ከኢየሱስ ክርስቶስ ውጭ በሌላ እድና አለ ብሎ ማሰብ ኃጢአት ነው፣ በደል ነው፣ አመፅ ነው። ወገኖች አመፅ ነው። ከአመፅ እንድንወጣ ዛሬ ጌታ ይርዳን ወይ ከአመፅ እንድንላቀቅ ዛሬ ጌታ ይርዳን። ወገኖች ጌታ ይርዳን፣ እውነት ጌታ ይርዳን። ወገኖች ጌታ እድሉ ይስጠን። ወገኖች እድሉ ሳይሰጠን ይሄ ጊዜ ሳንጠቀምበት ይሄ ውዱ ሰዓት ሳንጠቀምበት፣ ሳንድንበት እንዳናልፍ ጌታ ይርዳን። በእውነት ይሄ የተሰጠን ውዱ ሰዓት ዳንኪራ እንድንመታበት በዳንኪራ ቤት እንድናድርበት እንድንደንስበት ዝሙት እንድንሰራበት እንድንጨፍርበት እንድንበላበት እንድንጠጣበት ወልደን ምን ብለን ምድራዊ ኑሮ እንድንኖርበት ብቻ አይደለም የሰጠን ይሄን ጊዜ፣ ታሪክ እንድንሰራበት የዘላለምን ሕይወት እንድናገኝበት የመንግስቱ ወራሾች ሆነን ሌሎችን እንድናወርስበት ነው ይሄ ጊዜ የሰጠን። ስለዚህ ለጊዜው እንጠንቀቅ ወገኖቼ። የተወደደው ሰዓት የተባለው ይሄ ጊዜ ነው። ስለዚህ ወገኖች ይሄ ውዱ ሰዓት እንድናስተውል ጌታ ይርዳን እላለሁ። ጌታ ይርዳን እላለሁ። ወገኖች አንቀልድ በተሰጠን ጊዜ አንቀልድ። ወገኖች በተሰጠን ዘመን አንቀልድ። ወገኖች ምናልባት ዛሬ ይችን ቀን ስላገኘን፣ ቀናችን ሰላም ስለሆነች ቀናችን ጤናማ ስለሆነች እኛም ጤናማ ስለሆንን ልንቀልድባት እንችላለን። ነገ እንደዛ አይነት ቀን ላይኖር ይችላል። ነገ እንደዚህ አይነት ጤናማ ቀን ላይኖር ይችላል። ነገ ጤናማ ላትሆን ትችላለህ። ነገ እንደ ዛሬው አይነቱ ቻንስ ላታገኝ ትችላለህ ወገኔ። ስለዚህ ባገኘህበት ቻንስ፣ ባገኘህበት እድል ዳንበት። ይሄ እድል ዳንበት። ይሄ ጊዜ ዳንበት። ይሄ ጊዜ ተጠቀምበት ወገን። ድንቅ መልክት፣ ድንቅ መልክት። እግዚአብሔር ዘመኑን ይባርክ አባታችን። ቀጣይም የምንሰማው መልእክት አለ፣ እሱንም እናደምጠዋለን ማለት ነው። ዛሬ እንግዲህ በስብከት ነው የምንውለው። አለም ሳይፈጠር በፊቱ ቅዱሳን ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን አለ። የተመረጥነው በክርስቶስ ነው በክርስቶስ ነው የታየነው በክርስቶስ በኩል ነው የጸደቅነው በክርስቶስ በኩል ነው የተጠራነው በክርስቶስ በኩል ነው። ዓለም ሳይፈጠር በእውነት እኔም አንተም በክርስቶስ ተጠርተናል። እኔም አንቺም በክርስቶስ ተመርጠናል፣ በክርስቶስ ታይተናል። ስለዚህ በዚህ ቃል ልናርፍ ያስፈልጋል። ሪውን ሰምተን ልንከተለው ያስፈልጋል። እርሱን ከተከተልነው ማረፍ ያለን አንድ ጊዜ በዓለም ላይ ያለውን ጥያቄ ሁሉ ጠቅልሎ የሚመልሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ ብቻ ነው መልስ ሆኖ የመጣ ለዓለም ለጨለማ ዓለም ብርሃን ሆኖ የመጣ መልሶ ሆኖ የመጣ እርሱ ክርስቶስ ነው። ምን አልባት ሐሳባችን በልዩ ልዩ መንገድ ተወስዶ ያለ ካለን አሁን በክርስቶስ ማረፍ አለብን። አዳኛችን አጠገባችን ነው፣ ቀና ብለን እንመልከተው። አጽዳቂያችን፣ ቤዛችን ኢየሱስ ክርስቶስ አጠገባችን ነው። ደጃፋችን ላይ ሆኖ እያንኳኳ ነው፣ ልቦናችንን እንክፈትለት የእግዚአብሔር ልጆች እርሱ ይግባ፣ ጥሪውን እንቀበል። ርስታለን ክርስቲያኖች ወራሾች ነን። ወራሽ መሆን የሚፈልግ ካለ አዎ ጥሪውን ይቀበል። ስለዚህ በክርስቶስ በኩል መታየት ይሁንልን። እርሱ ጽድቃችን ነው። የሰውን ኃጢያት አይገልጥም፣ የሰውን በደል አይገልጥም። የጠራቸውን ደግሞ እነዚህን ምን አደረጋቸው? አጸደቃቸው አለ። ጠርቶሃል፣ ስለዚህ ያጸድቀሃል። የእግዚአብሔር ልጆች ጠርቶሻል፣ ያጸድቅሻል። ስለዚህ የጠራሽን በእውነት መከተል ነው። ዓለም ሳይፈጠር ተመልክቶሃል። ዓለም ሳይፈጠር አስቀድሞ በህሊናው ታስበሃል፣ ታስበሻል። ስለዚህ እግዚአብሔር ልጆች ልቦናችን በዚህ ቃል ይለፍ። በኋላም ደግሞ በመምጣቱ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይ በምድር ያለው ሁሉ በክርስቶስ ሐዋርያው እንዳለ ለመጠቅለል ነው አለ። ክብር ለጌታችን ለኢየሱስ ይሁን። ትልቅ ስራ እየተሰራ አይደለም እንዲሁ ወገኖች፣ ታዲያ ይህንን ጌታ ክብሩት፣ እስኪ ይህንን ጌታ አመስግኑት። ይህኑ ጩኸታችን በቃ በኦርቶዶክስ ቤተክርስቲያን ቦልዶ ነው ክራይስት እንደዚህ ሲሰበክ ክራይስት ተኮር ብቻ ኦኬ፣ ክርስቶስ ተኮር ብቻ አዳኙ ተኮር ብቻ። ያ ኢየሱስ አዳኝ፣ ያ የተቀባ መሲህ የመጣለትን ዋጋ የማያቃልል ትውልድ እየተነሳ ነው እየተነሳ ነው ያን የሞተለትን ጌታ የሚያስከብር እየተነሳ ነው። ስለዚህ እግዚአብሔር ለምን አታከብሩም? በእውነት መንፈስ ቅዱስ የተባረከ ይሁን። መንፈስ ቅዱስ ይመስገን። ትልቅ መገለጥ ነው ትልቅ ክብር ነው ያየሁት። ጌታ ክብሩን ይውሰድ። እንቀጥላለን። እስኪ ደግሞ ጉዶችን እኔ ደሞ ሁን ቅፋሽን ሆኗል። ምንድን ነው የሚባለው? ተወዳጆችዬ፣ የጌታ ሰላም ከእናንተ ጋር ይሁን። የጌታ ቤተ ክርስቲያን በጌታ ቀን ተገናኝተን ምናምን ቅብር ጥስቴ ቅብር ጥስጥስቴ። የጌታ ሰላም ከእናንተ ጋር ይሁን። ኧረ እባክህ ወላሂ በል እስኪ ጌታ ቀን የጌታ እራት ምናምን የጌታ የኢየሱስ ሰላም ከኔ ጋም ከእናንተ ጋም ይሁን። እሺ ተው እንጂ፣ ይሄ በቃ ይሄ መቀላወጥ ቀላዋጭነት፣ የጌታ ቤተክርስቲያን፣ የጌታ ቤተክርስቲያን የምትባል ነገር የለም። ኢዛ መጣክ ትምህርት ነው። አቤት አቤት አቤት አቤት አቤት አቤት አቤት አቤት የሰው አትቃርሙ ማ አስተምሮታቸው ራሱ ካየኸው እንደ ፕሮቴስታንት ፕሮቴስታንት ነው። እግዚአብሔር ጀምር አማት ምናምን ነው። እነሱ እኮ በጌታ ዛሬ ጌታ ቀን ነው በጌታ ስም ምናምን ምናም ብለው ነው የሚገቡ ሲገቡ እንደዛ እኛ እንልም። እኛ በስመ አብ ወመንፈስ ቅዱስ ብለን ነው የምናስጀምረው። ነው ያሳዝነው። እንደሰማችሁት ነው እንግዲህ እነዚህን ቲክቶክ ላይ የሚገኙትን ወንድሞች በመቃወም የተነሱ ሰዎች ናቸው እና ይሄኛው፣ በተለይ ኬኩን የሚባል ልጅ ከእስልምና ወደ ኦርቶዶክስ የመጣ ነው። ሆኖም ክርስቶስ ኢየሱስ አይገባው ነበረ ከጨለማው ዓለም የመጣው ማለት ነውና ያሳዝናል። በዚህ ልክ ጌታን መጥላት፣ በዚህ ልክ ክርስቶስን መጥላት፣ በዚህ ልክ አዳኙን መጥላት፣ በዚህ ልክ የተቤዠውን በመስቀል ጣር ዋጋ የከፈለለትን በተገረፈው ቁስል እንደተፈወሰ ማያውቅ አሁን ምስቲል እንደተቅበዘበዘ በግ ነው ጴጥሮስ እንደጻፈው ማለት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 23 እስከ 24 ድረስ እንደተናገረው ማለት ነው። ስለዚህ በፊት እንደ በጎች ተቅበዝባዥ ነበራችኋል፣ አሁን ግን ወደ እረኛና ጠባቂያችሁ ተመልሳችኋል፣ ወደ ክርስቶስ ኢየሱስ ተመልሳችኋል፣ በመገረፉ ቁስል ተፈውሳችኋል እንዳለ ያንን የቲምቢቴ ኢሳይያስ ምዕራፍ 53 ቃል በመናገር ያን የሞተልህን ረስተህ ስለ አመጽህ የማለደው ቲምቢቴ ኢሳይያስ 53 12 ላይ ስለ አመጽህ ማለደ፣ ስለ አመፀኞች ማለደ። ጻድቅ አባት ብዙዎችን አቤት አቤት አቤት። ይህንን ጌታ ይህንን ንጉስ ስለምን ስሙ ተጠራ? እንደ ጋሻ ጃግሬዎችም አሉ ደንገጥሮችም አሉት ከስር ሆይ ሆይ የሚሉት ላይቭ ላይ ተቀምጠው ነው እንግዲህ። ኢየሱስ ኢየሱስ አበዙ እንደሚሉት ማለት ነው። እንደ ባለፈው እንደሰማችሁት እንደዚሁ ኢየሱስ የሚያስጠላቸው ስም ቀጥታ አሁን የሚያያይዙት ከምንድነው? ከፕሮቴስታንት ጋር ብቻ ነው። በዚህ ራሱ መታወቃችሁ ደስ ይበላችሁ። ወንጌላውያን አማኞች ደስ ይበላችሁ። በክርስቶስ ኢየሱስ መታወቃችሁ፣ በኢየሱስ ምን ያክል ደስታ እንደሚሰማኝ፣ ምን አይነት ትውልድ እንደሚነሳ ተመልከቱ። አሁን እንደው በጎን ደግሞ ዊንግ አውቶ የሚመጣ ትውልድ ተመልከቱ። እንዴት ኢየሱስ ኢየሱስ ታበዛላችሁ እሚል እንዴት እንደዚህ ኢየሱስ በዛ በዛ አልበዛም ወይ እንዴት ነው ጌታ የጌታ ቤተክርስቲያን የምትሉት እስከሚባል ድረስ እና የማን ቤተክርስቲያን ናት ነገሩ የኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ለመባል ጌታ ኢየሱስ ክርስቶስን ቦልድ አርጋ ስታሳይና ስትቀርጽ ብቻ ስትቀርጽ ብቻ ነው። ጥቂት ወንድሞች አሉ፣ እኔ ሚካዳ አባቶች አሉ አሉ ክርስቶስን የሚያሳዩ አሉ አሉ። ግን ቤተ ክርስቲያኒቱ አሁንም ብዙ ግሳን ግስን ተሸክማለች። አሁንም መታደስ አልፈልግም ነው እዛው እንዳረጀው ቀጥላለው ነው የምትለውና ኢየሱስ ሲባል የሚያማቸው በዚህ ልክ ማርጀት ስለሚፈልጉ ነው። ለምን አዳኙን ክዶ በብዙ አዳኞች ለመዳን ስለሚፈልጉ ነው። በብዙ አዳኞች ድናለው የምትል ከሆነ በአንዱ አዳኝ ያልዳንከው በብዙ መዳን ስለማችል ደግሞ ነግርሃለሁ። እንደዚህ አይነት አጋንንታዊ ተልዕኮ ያለባቸው ሰዎች ጌታ ኢየሱስ ይድረስላቸው ነው። ምክንያቱም ወዶ አይደለም። ልክ እንደ ጳውሎስ ማለት ነው። ጳውሎስ ሲያሳድር ነበር እኮ ሊያስገድላቸው ሲሄድ ነበር ማኖች ክርስቲያኖችን ስለ ምን ታሳድደኛለህ ብሎ ነው ያገኘው። ምዕራፍ 9 ላይ አዋርያ ስራ ምዕራፍ 9 ላይ አገኘው ጌታ ኢየሱስ። ስለ ምን ታሳድደኛለህ? ንዴ ጌታ ግንቻ ታሳደድኩ፣ የቱ ጋነ? ኦኬ ምታሳድደኝ እኔን እኔን ነው አለ። እኔን ነው ክርስቲያኖች ስታሳድድ እኔን እያሳደድክ ነው፣ የኔን ተከታዮች እያሳደድክ ነው አለ። እንደዚህ የሚያሳድዱ ሰዎች አሉ። ኢየሱስ ኢየሱስ የሚሉትን ሰዎች ማሳደድ በዚህ ልክ አሁን ነገር እነዚህ ልጆች በእርግጠኝነት እዚያ አይቆዩ 100% መናገራችሁ ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ እያለ የሚቀጥል ሰው አይቻላቅ፣ አይቻላቅ። እና ጌታ ኢየሱስ ይርዳቸው። እስኪን ቀጥል። ለማንኛውም ደግሞ አሁን ቀጥታ ወደዚህ በጣም ሁልጊዜ በተረት የሚታወቅ ዲያቆን በግዱ ነው የምለው እኔ ዲያቆን በግዱ እንመለከተዋለን። ሄኖክን ማለት ነው። አንቺ ሴት ከአንቺ ጋር ምናለኝ፣ ጊዜ ገና አልደረሰም። ብዙ ሰው ያሰናከለ ቃል። አንዳንድ ሰዎች ክርስቶስ እናቱን ነቀፋት ይላል። እንኳን ክርስቶስ እኔ ኃጢያተኛው እናቴን ሰው ፊት አልነቅፍም። እናትን አባትን አክብር ያለ አምላክ ይቅርና። ግን አንቺ ሴት ከአንቺ ጋር ምን አለኝ ማለት ነው የለመንሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸባለኝ ማለት ነው። በምን አወቅን? በመጽሐፍ ቅዱስ አንዲት ሴት በዚህ በመጽሐፈ ነገሥት ምዕራፍ 17 ላይ ኤልያስ የተባለ የእግዚአብሔር ነቢይ በቤቷ እንግዳ አድርጋ ተቀበለች ይላል። ኤልያስ ቤቷ ሲገባ በሱ በረከት እግዚአብሔር ቤቷን ባረከው። ጥቂት ዱቄት ነበራት ዱቄቱን ባርኮት ኤልያስ ጸልዮ ስድስት ወር ሙሉ ያንን ዱቄት ሲመገቡ ቆዩ። በኋላ የዚህ ሴትዮ ልጇ ድንገት ሞተ። ዮናስ የሚባለው ነቢይ ነው፣ ህፃን ነው የዛኔ። ድንገት ሞተባት፣ ደነገጠች፣ ወደ ኤልያስ መጣች። ምን አለችው? የእግዚአብሔር ሰው ሆይ አለች። የማን ሰው ሆይ ኃጢአቴን ለእግዚአብሔር ነግረ ልጄን ልትገድል ነው ወይ ወደ ቤቴ የመጣኸው? ከአንተ ጋር ምን አለኝ ያለችው ይላል። ከአንተ ጋር ከአንተ ጋር ምን አለኝ ማለት ምን ጻብ አለኝ ካንተ ጋር ማለት ከኔ ጋር ምን አለ አይደለም እሱ ጻብ ነው ከኔ ጋር ምን አለ አይደለም ካንተ ጋር ምን አለኝ ኮይቱ ጋር እንደሚያገናኝ ይሄን ነገር ልጅ እንደምትኛ አለች። የማርቆስ ወንጌል ምዕራፍ አንድ ላይ ራሱ ሰይጣን ክርስቶስ ሲመጣ ሲያየው፣ የናዝሬቱ ኢየሱስ ሆይ፣ የእስራኤል ቅዱሱ የእግዚአብሔር ቅዱሱ ካንተ ጋር ምን አለን? ልታጠፋን መጣህ አለ። ካንተ ጋር ምን አለን ማለት ምን ጻብ አለን ማለት ስለዚህ፣ ክርስቶስ ምን አላት ከአንቺ ጋር ምን አለኝ የለመንሹን እንዳላደርግ ምን ጠባለኝ ነገር ግን ይህን የማደርግበት ጊዜ ገና አልደረሰም አላት ይህን ጊዜ ድንግል ማርያም ዞራ የሚላችሁን ሁሉ አድርጎ አለቻቸው አገልጋዮቹ ታዘዙ በእንስራ ሄደው ከጉድጓድ ውሃ ቀድተው ጋኑን ሞሉት እዚሁ ጋር ይያዛል ማለት ነው። ሄኖክ የሚባለው ሰው እዚሁ ጋር ይያዛል። ይሄ የተለመደ ቃል ነው እንግዲህ ቃና ዘገሊላ ይባላል። ያው በገሊላ ቃና ነው የሚለው በትክክለኛው አማርኛ። ሶስተኛው ቀን በገሊላ ቃና ሰርግ ነበር። ኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀመዛሙቱ ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ ኢየሱስ እናት የወይን ጠጅ እኮ አለቀባቸው የላቸውም አለችው። ኢየሱስም ባንቺ አንቺ ሴት ኦኬ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። ኦኬ ቀጥላ ምን አለች ነው ዋናው ሀሳቡ። ቁጥር 5 እናንተ እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ፖዝ አቅም የለኝም እንዴ የሚፈሱ የሚላችሁን ሁሉ አድርጉ እንኳን አይደለም እሷ በስጋ የወለደችው በመለኮቱ የወለዱ አባቱ ምንድነው ያለው? በአጭሩ አንድ ቃል የተናገረው የምወደው ልጅ እርሱ ነውና እርሱን ስሙት ነው ያለው። አይ ቲንክ ማቴዎስ ወንጌል 25 26 ላይ ይመስለኛል ማለት 25 እና ምራፍ 25 እና ምራፍ 26 ማለት ነው። ስለዚህ በጣም የሚያስቅና የሚያሳዝን ጉዳይ ትመለከታላችሁ። አሁን ይህ ምንድን ነው ማርያምን ከፍ ለማድረግ ነው፣ እኛ ዝቅ አላረግናት። ፕሮባብሊ ኤግዛክትሊ አንድ ቀንም ዝቅ አድርጊያት አላቅም። ግን እዚህ ጋር የምትመለከቱት አሁን ከአንቺ ጋር ምን አለኝ ሲል ጠብ የለኝም እያለ ነው የሚለው ቃል ነው ያስገረመኝ። ስለ ጠብ አይደለም እያወራ ያለው እዚህ ጋር ካንቺ ጋር ምን አለኝ ማለቱ ጊዜ ገና አልደረሰም ለማለቱ ምልክት ነው። እኔ ምሰማው አብን ነው እኔ ምሰማው የላከኝን ነው እያለ ነው። ልክ ነው። በእኔ በራሴ ላድርግ የምችለው የለኝም፣ አብ ከሚለኝ በስተቀር አብ ካለኝ በስተቀር ምክንያቱም ፖዚሽኑን ለቆ መጥተዋል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምራችሁ ስታነቡ ምን አለ ጌታችን ኢየሱስ ክርስቶስ በፊት በነበረኝ ክብር አለም ሳይፈጠር በነበረኝ በዚያ ክብር አሁን አክብረኝ አለው ኦኬ ያንን ፖዚሽን ለቆ ስለመጣ የአቡን ፍቃድ የአባቱን ፍቃድ ሊያደርግ ነው መጣው የሚል ነገር ይናገራል ተመልሶ ዮሐንስ ወንጌል ምዕራፍ 4 ላይ ለዛች ለሳምራዊቷ ሴት ምን አላት እያወራት እያለ ያው ደቀ መዛሙርቱ በስድስት ሰዓት አካባቢ ነው ሰዓቱ የሆነ ምሳ ሰዓት ነው ሊገዙ ምግብ ሄደው ነበር ሲመለሱ የሆነ ነገር ጠረጠሩት ላይክ ምግብ ከይሶይማ የሆነ ነገር አግኝተዋል ምናምን አይነት ነገር ሲናገሩ ጌታችን እንደዚህ ነው ያላቸው እኔ የምበላው መብል አለኝ አለ። እኔ ለራሴ የምበላው መብል አለኝ የም የኔ መብል አለ የላከኝን የአባቴን ፍቃድ መፈጸም ነው አለ። የአባቱን ፍቃድ ሊፈጽም መጣ እንጂ የእናቱን ፍቃድ ሊፈጽም አልበጣም። ይህ ሊረሳ አይገባውም ማለት ነው። እስኪ ለማንኛውም እንቀጥል። ይሄንን ጉድ ደሞ እስኪ እንስማው እባካችሁ ወገኖች። በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማለት ነው ኢየሱስ ነው የእኔ ጥያቄ ምንድን ነው? ታምረ ማርያም ላይ ማርያም እንዳገኘችው ይናገራል፣ ለጠችለት እና የመጉያውን ብረት በትር ብትቃወም ላንተ የበሰ ባህል አለችው የሚለውን የታምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይሄን ለመረዳት ይሄን ለሰማው ይሁን ምን ብሎ ይጠይቃል፣ የታምረ ማርያም ክፍል ላይ የሞገብን በትር ብትቀውም ለአንተ ይብስባል ያለውን የሐዋርያ ስራ ምዕራፍ ዘጠኝ ላይ ያለውን ሀሳብ በመስረቅ ለማርያም ለግሰዋታል ማለት ነው። እንደምታውቁት ያው እንግዲህ ማርያክ ሌላኛዋ አምላክ ናት። ኦኬ ከስላሴው እንደ አንዷ ናት ብዬ ስነግራችሁ የውሸት አይደለም ነው። ታምረ ማርያም የሚቀጥፈውን ቅጥፈት ተመልከቱ። ታምረ ማርያም ሲጀመር ሙሐመድን የነቢዩ የሙስሊሞችን ነቢይ ብሎ የሚያስቡትን ሰው ይሳደባል ባይዘ ታምረ ማርያም ራሱ በጣም ይገርመኛል። የማይገባው ሃይማኖት ማይገባበት ሃይማኖት የለም ታምረ ኢየሱስም አለ ያውት ፉካራ ኢየሱስም ብሎ ደግሞ ሌላ ማይጽፉት የለም ማይጽፉት ግድ መጽሐፍ የላቸውም። ያው ሚሊየን ነው ሚሊየን ነው እዚህ መናገር አልችልም። እና እንደሰማችሁት ነው ምን ያክል ድፍረት እንደተደረገ ማለት ነው ደማስቆ ምድረ በዳ ላይ ያገኘው ጌታችን ኢየሱስ ክርስቶስ ነው ማንን? ሐዋርያው ቅዱስ ጳውሎስን። እዚህ እንግዲህ ታምረ ማርያም ምንድነው የሚለን? እርሷ እንዳገኘችውና እንደተገለጠችለት እሷ ግን በ64 ዓመቷ ነው ከዚህ ዓለም በሞት የተለየችው። ኦኬ ከዚህ ዓለም ረፍት ያገኘችው ይባላል ተብሎ ይታሰባል ነው በኦርቶዶክስ ቤተክርስቲያን። እንኳን ትኑርም ትሙትም ከዛ በኋላ አላቀም። እኔ ማቀው የዓለምን ጌታ ኢየሱስ ክርስቶስ መድኃኒት እንደጸነሰች ኦኬ እግዚአብሔር እንደመረጣት ኦኬ እሷም ጌታዬ እንደምትለው እንዳለችው ነው ማቀው። ከዛው ውጪ ማውቀው ታሪክ የለም። ያው እነሱ ተረፈ መጻሕፍት ስላላቸው 80 አሐዱም አላቸው አልፎ ደሞ አዋልድ መጻሕፍት ስላላቸው ብዙ ታሪክ ያመጡልናል። እንግዲህ እንደሰማችሁት ነው ግን እንደዚህ አይነት ብልግና ግን እግዚአብሔር እንዴት እንደሚታገሳቸው አላውቅም። እናንተ ሰዎች እናንተ ሰዎች ከእግዚአብሔር ጋር ምን ያክል ሞክ እንደምታደርጉ ግራ እየገባኝ ነው። የዓለምን ፈጣሪ ሞክ ማድረግ ምን ያክል ዋጋ እንደሚያስከፍላችሁ ግን አውቃችሁታል፣ ገብቷቸዋል ግን። ኦኬ፣ እሺ እንቀጥል። ለማንኛውም ብቻ እንድትሰሙት ብቻ ነው ያመጣውላችሁ። በደም ሰምታችሁ እናንተ ፍረዱት ለማለት ነው። እንግዲህ እህታችን ጂጂ ኪያ ጌታን እንግዲህ አግኝታለች ማለት ነው። የዘላለምን ህይወት ተቀብላለች። እስኪ ቪዲዮውን ሰምተን እንመለስ። የኦርቶዶክስ እምነት ተከታዮች፣ እኔ ግን አንድና አንድ ልበላችሁ፣ ከዚህ በኋላ ላልመለስበት የኦርቶዶክስን እምነት ላልመለስበት ወጣ ድሮ ምናልባት እናንተ ናችሁ ያሳሳታችሁ ትላለሁ፣ ግን የተሳሳተ ሃይማኖት ለመሆኑ እኔ ዛሬ መሰክርላችኋለሁ። እናንተም ተሳስታችኋል፣ ያመጣችሁም ተሳሳት መሪዎችም የተሳሳታችሁ ለመሆናችሁ እኔ እንደ ጂጂ ወደ እናንተ ላልመለስ በእናንተ አምልኮ ላላመልክ እንዲሁም ልታገላችሁ እንዲሁም ልታገላችሁ ና ይጋበዛችሁ ነው ይሄንን የምነግራችሁ። እንግዲህ እንደሰማችሁት ነው፣ ወታችን እንግዲህ ጌታን አግኝታለች ማለት ነው። ህይወቷ ተቀይሯል። አሁን የዘላለም ህይወትን ተቀብላለች፣ አረጋግጣለች ማለት ነው። እና የሚገርም ነው። የተረዳችው መረዳት ደግሞ አደባባይ እየወጣች የተጋፈጠች ነው። ያለፈውን ጌታ የሚያስታውስ አይደለም። ያለፈችበትን ህይወት ብዙ ነገር አድርጋ ሊሆን ይችላል። ያለፈችበት ህይወት እግዚአብሔርን ደስ ላይ ያሰኝ ይችላል። ከዚህ በኋላ ያለውን ህይወት ነው ጌታ የሚመለከተው። ለምን እሱን ባገኘችበት በዚያ ቀን ነው መንፈስ ቅዱስን የምትታተመው፣ የዘላለምን ህይወት ለማግኘት የሰማይ ዜጋ ለመሆን የምትታጨው። ጌታ ኢየሱስ ክብሩን ይውሰድ። እንግዲህ እንደተከታተላችሁት ነው። እንደተለመደው ቪዲዮም ብዙዎች ጋር እንድታደርሱልኝ በጌታ ፍቅር ከወዲያው አሳስባችኋለሁ። ጌታችን ኢየሱስ ክርስቶስ ይመጣል፣ ንቁ እንዳትሸወዱ። ጌታችን እርሱ ኢየሱስ የሆነው ይመጣል። ማራናታ